ብዙዎቻችሁ በጠየቃችሁኝ መሰረት ዛሬ የምንመለከተው ደ ፓሲቭ ቮይስ የሚባለው ነው። ብዙ ሰዎች እንዴት እንጠቀመዋለን፣ በምን አይነት መልኩ እንጠቀመዋለን፣ የትስ እንጠቀመዋለን የሚለውን ይጠይቁኛል። ስለዚህ በዛሬ ቪዲዮ ለእነዚህ ሁሉ ጥያቄዎች መልስ ታገኛላችሁ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱሪች ነው። ብዙዎቻችሁ ለምትጠይቁት ጥያቄ መልስ ተገኝቷል። በቅርብ ጊዜ በአካል መማር የምትፈልጉ ሰዎች አረብኛም በሉት እንግሊዝኛም በሉት ለእናንተ ብለን ይኸው ሀ ብለን ልንጀምር ነው። ፈጥናችሁ ተመዝገቡ። እዚህ ላይ የምትመለከቷቸው ስልክ ቁጥሮች ደውላችሁ ቦታ ማስያዝ ትችላላችሁ። የዛሬው ትምህርት በአራት ክፍሎች ከፍዬላችኋለሁ። አራቱንም ክፍሎች በጣም ወሳኝ ናቸው። አንደኛው ደ ፓሲቭ ቮይስ የሚባለው ምንድን ነው? ከዛ በኋላ ስትራክቸሩ ምን ይመስላል? ከዛን አጠቃቀሙ፣ መቼ እንጠቀመዋለን? ከዛ በኋላ ከሌላ ከቴንስስ ጋር ሲመጣ በምን አይነት መልኩ ልንለውጠው እንችላለን? ወይም በምን አይነት መልኩ ልናስቀምጠው እንችላለን? እነዚህን በሙሉ በቅደም ተከተል የምነግራቸው ይሆናል። ስለዚህ የምንጀምረው በመጀመሪያው ክፍል ይሆናል እሱም ፓሲቭ ቮይስ የሚባለው ምንድን ነው ምንነቱ ምንድንነው የሚለውን እስኪ ልመልስላችሁ ፓሲቭ ቮይስ በባህሪው ምን መሰላችሁ በአማርኛ ላስረዳችሁና ከዛ በኋላ ወደዛ እንሄዳለን አንድ ሰው አለ እገሌ ዳቦ ገዛ ማለት ስንፈልግ ገሌ ድርጊት ፈፃሚው አለ ከዛ በኋላ ዳቦ ገዛ ስንል ደግሞ ያው ድርጊቱ ተፈጸመ አለን ዳቦ ነው ድርጊቱ የተፈጸመበት ስለዚህ ድርጊት ፈፃሚ አለ ድርጊት ደግሞ ተቀባይ አለ ወይም ኦብጀክት ብ ምለው አለ በአማርኛ ዳቦ ተገዛ እንደማለት ነው። ልክ እንደዚህ ስንል ምን እያደረግን ነው? በእንግሊዝኛ ፓሲቭ ቮይስ የተጠቀምነው ማለት ነው። ሰው አይ ባውት ብሬድ ስል ምን ማለት ነው? ዳቦ ገዛሁኝ ነው። ድርጊት ፈጻሚ ማነው? እኔ ነኝ፣ አይደለ? ድርጊት ፈጻሚ ስለዚህ ሜንሽን ተደረግኩኝ። ከዛን የተፈጸመበትን ኦብጀክት ደግሞ ምንድነው ዳቦ ነው አይደለ? ሶ አይ ብሬድ ስል ይሄ ምን ይባላል አክቲቭ ቮይስ ይባላል። በተለምዶ በአብዛኛው አረፍተ ነገሮች ላይ የምንመለከተው እነዚህ አይነት አክቲቭ ቮይስ ይባላል። ነገር ግን ሁለተኛው ፓሲቭ ቮይስ የምንመለከተው ምንድነው ድርጊት ፈጻሚው ሳይሆን ፎከስ የምናደርገው ድርጊት የተፈጸመበትን ኦብጀክት ላይ ነው ትኩረታችን የሚሆነው ማለት። ግልጽ ነው። ግድ የለም፣ አሁን ወደ ግራመር ስትራክቸሩ ላይ ስለምንሄድ በደምብ ትረዳላችሁ። ስትራክቸሩ ምን ይመስላል መሰላችሁ? ሰብጀክት አለ። ሰብጀክቱ ካስቀመጣችሁ በኋላ ከዛ ምን ይመጣል? ቱ ቢ ቨርቦች ይመጣሉ። ቱ ቢ ቨርቦች ብዙ መልክ አላቸው አይደለ? ኤዝ አለ አም አለ አር አለ ዋዝ አለ ወር አለ አይደለ ከዛን ደግሞ ቢን አለ መጨረሻ ላይ ማለት ነው። እነዚህን ሁሉ መልኮች ሊመጡ ይችላሉ በፓሲቭ ቮይስ ማለት ነው። አያችሁ፣ ሰብጀክት አለ። ከዛን ቱቢ ቨርብ ግን የግድ መምጣት አለበት ያለ ነው። ከዛን በመጨረሻ ላይ እናስቀምጣለን፣ ከቱቢ ቨርብ በኋላ ቨርብ ትሪ ይባላል ወይም ደግሞ ሶስተኛው ግሳችን እናስቀምጣለን። በእንግሊዝኛ ግሶች አምስት ግሶች ናቸው ወይም ደግሞ አንድ ግስ አምስት መልኮች አሉት ብለን እናምናለን አይደለ? ስለዚህ አንደኛው ሁለተኛው ሶስተኛው ግስ ነው የሚገባው ቨርብ 3 ወይም ደግሞ ፓስ ፓርቲሲፕል ይባላል ማለት ነው። ኤ በስትራክቸሩ መልኩ ነው። እንድትረዱት አንድ ምሳሌ ልንገራችሁ። The teacher explains the lesson. The teacher explains the lesson. አሁን ሄ present simple tense አወቃቀር ነው። ስለዚህ አስተማሪው ለስኑ ወይም ትምህርቱን ያብራራል እያለ ነው ማለት ነው። እዚህ ጋር ደግሞ እኛ ማድረግ የፈለግነው እስኪ ፓሲቭን ቀይረው ማለት ማለት ወደ ፓሲቭ ሲንቀይሩ ምን እናረጋለን? ኦብጀክቱ ምን ነበር? ድርጊት ተፈጸመው ለስን ነው አይደለ? ለሰን። ስለዚህ ኦብጀክታችን ለስን ስለሆነ ለሰኑ እናስቀድመዋለን ማለት ነው። ሐሳባችን እዛ ላይ ምን እናተኩሩ ማለት ነው። the lesson is explained እንላለን ማለት ነው። the lesson is explained እዚህ ጋር ትምህርቱ ተብራርቷል። በማን እንደተብራራ ማብራራት አይጠበቅብንም ወይም ደግሞ መግለጽ ስላልፈለግን ሊሆን ይችላል። ቀደም ብለን ግን ገለጽን፣ አስተማሪው ትምህርቱን አብራራ እያለ ነው። እዚህ ጋር ደግሞ ትምህርቱ ተብራርቷል ወይም ደግሞ ይሄ የገለጽንበት መልኩ ያ ነገር መከናወኑን ነው እንጂ ማን እንዳከናወነው እየገለጽን አይደለም። ገብታችኋል ሐሳቡ ይሄ በስትራክቸር ዙሪያ ነው። አሁን ወደ ሁለተኛው ፓርት ላይ ስንገባ የበለጠን ይገባችኋል ማለት ነው። ሁለተኛው ክፍል ይሄ ፓሲቭ ቮይስ የሚባለው ለምንድን ነው እና መቼ እንጠቀመዋለን? ምክንያቱም ዝም ብለን አንጠቀመው አይደለም፣ ምክንያት አለው። ስለዚህ ምክንያቱ ምንድን ነው? ለመቼ ስንጠቀመዋለን? የመጀመሪያው ምክንያት ድወሩ ወይም ደግሞ ድርጊት ፈጻሚው የማይታወቅ ከሆነ ነው ምንጠቀመው። ብዙ ክንውኖች አሉ በህይወታችን ላይ ያን ነገር ሲከናወንም ሲፈጸም ያ ሰው መግለጽ ማለት የፈለግነውን አካል ማናቀው ከሆነ አንኖውን ብለን እናሰው የማይታወቅ ሰው ስለሆነ በተለይ አሁን ስልክ ቢሰረቅ አንድ ሰው ወይም ደግሞ ፈጣሪ አድርገው ስልክ ቢሰረቅ የሰረቀው ሰው አያውቀውም አለ ስለዚህ ስለማያቀው ምን ይላል ስልኬ ተሰርቋል ይላል አለ በማን ተሰረቀ ግን አይታወቅ ስለዚህ ምን ይሆናል ማይ ፎን ዋዝ ስቶል የሚሆነው ማለት ነው አያቸው ስለዚህ ስለማናቀው ያ ሰው ማን እንደሆነ ወይም መንነቱን ስለማናቅ ፎን ወይም ደግሞ ማይ ፎን ዋዝ ስቶልን እንላለን ማለት ነው ይሄ አንዱ ምክንያት ነው። ወይም መቼ እንደምጠቀሙ ነገርኳችሁ ማለት ነው። ሁለተኛው ድርጊት ፈጻሚው መግለጹ አስፈላጊ ሆኖ ስላልተገኘ ሊሆን ይችላል። አሊያም ደግሞ ግልጽ ስለሆነ ማን እንደሚሰራው ግልጽ ስለሆነ ያን ድርጊት ግልጽ ስለሆነ ሊጠቀመው እንችላለን ማለት ነው። ለምሳሌ the bridge was built in 1995፣ the bridge was built in 1995። ስለዚህ ድልድይ አለ ያ ድልድይ በ1995 ተገንብቷል እያለ ነው ማለት ነው። ድልድዩን በ1995 ተገንብቷል። ስለዚህ የገነቡት ሰዎች እዚህ ጋር ሜንሽን መደረግ ስለማያስፈልግ ነው፣ ይታወቃል። ኖርማሊ፣ ወይም ኮንስትራክሽን ሰራተኞች ሊሆኑ ይችላሉ፣ የሆነ ድርጅት ሊሆን ይችላል የገነባው ብቻ በዛ ዘርፍ የሚሰሩ ሰዎች ናቸው የሚሰራው ድልድዩ። ስለዚህ ሜንሽን መደረግ ስለማያስፈልግ ነው እዚህ ጋር። ይሄ ሁለተኛው ዩዘስ ወይም ደግሞ መቼ እንደመጠቀም እንዳለብን ነገር አይቻሉ። ከዛን ሌላው ሶስተኛው ስ ኦፍ ታይም ን ቢ ፎርማል ወይም ደግሞ ትንሽ ሳይንቲፊክ በሆነ መልኩ ፎርማል በሆነ መልኩ ማውራት ስንፈልግ በተለይ በተለይ አሁን ፈተና ያለባችሁ ሰዎች በአይልትስ ወይም ደግሞ ቶፍል ወይም ደግሞ ሌላ እንደዚህ ኢንተርናሽናል ቴስትስ ወይም ኤግዛምስ ብለን የምንጠራቸው የምትፈተኑ ሰዎች ስታወሩ፣ በእንደዚህ አይነት መልኩ ስታወሩ፣ በፓሲቭ ቮይስ ስታወሩ የምትሰጣቸው ነጥብ ከፍ እያለ ይመጣል። ፓሲቭ ስንጠቀም ማለት ነው። እስኪ ምሳሌ ልመልከት። ወር ኮሌክትድ ኬርፉሊ ስለዚህ ዳታ የሚባላል ዳታ ወይም መረጃ ማለት ነው መረጃውን በጥንቃቄ ነው የተሰበሰበው እያለ ነው የሰበሰበው ማን ነው ምንሽር አደረግ ነው ስለዚህ ፎክሳችን ሀሳባችን እኛ ስለ ዳታው ነው እንጂ ወይም ስለ ኢንፎርሜሽን ነው እንጂ ማን እንደተሰበሰበው አይደለም ትኩረታችን ይሄ አንዱ ኤግዛምፕል ነው ዘ ሜዲስን ኢዝ ዩዝድ ቱ ትሪት ሄዳኬስ አሁንም እዚህ ጋ ሀሳቡ ምንድን ነው መድሃኒቱ የራስ ምምን ለማከም ነው የምንጠቀመው እያለን ያለ ስለዚህ መድኃኒቱ ማን እንደፈጠረው እንደዚህ ተፈጠረ የሚለው ነገር እዚህ ጋር ያደረግ ዋናው ሀሳቡ ምንድን ነው የመድኃኒቱን ነው እንጂ ከመድኃኒቱ ጀርባ ያለውን ነገር አይደለም ፎከስ ያደረግ ነው ወይም ድወሩ ፎከስ አናደረግም አራተኛው ከድርጊት ፈጻሙ ይልቅ ድርጊቱ ራሱ ኢምፖርታንት ሲሆን ያኔ የምናደረጓለን ፓሲቭ ቮይስ እንጠቀማለን ማለት ነው ከድርጊቱ ከድርጊት ፈጻሙ ይልቅ ድርጊቱ ራሱ ወሳኝ ከሆነ እሱን እናጎለዋለን ማለት ነው ሀሳቡ እሺ እንመልከት ለምሳሌ ከአንድ ሺ ወይም ደግሞ ከአንድ ሺ ዛፎች በላይ ተተክሏል። ባለፈው ዓመት ያለነው ማለት ነው ማንተከላቸው እዚጋ አደግ ምክንያቱም ዛፍ መተከሉ ነው ዋናው ነገሩ እንጂ ማንተከላቸው አይደለም ዋናው ፖይንቱ በተለይ አሁን ለአየር ንብረት ለውጥ የመጣውን ለውጥ በዛፍ ተከላ ምው የሚደረገው እሱም መደረጉ ፎከስ የምናደርገው ምን ያክል ዛፍ እንተከል ለ ፎከሳችን ነው ፋስት ስንል በዛ መልኩ ነው ማሰብ ያለባችሁ ማለት ነው። እስካሁን ድረስ ለምን እና መቼ መጠቀም እንዳለባቸው አውቃቸዋል። አሁን ወደ ወሳኙ ፖይንቱ ደርሰናል። በተለያዩ ቴንስስ ላይ ወይም ደግሞ ለምሳሌ ፕሬዘንት ተንስ፣ ፓስት ተንስ፣ ፊውቸር ቴንስ፣ ፕሬዘንት ፐርፌክት እንደዚህ አይነት የቴንስስ አይነቶች ላይ ሲገባ ምን አይነት መልክ ሊኖረው ይችላል? ፓሲቭ ቮይስ ይለወጣል ወይስ አይለወጥም? ባለው በነበረው ስትራክቸር ይቀጥላል ወይስ እንዴት ነው የሚሆነው? ተመልክቱልኝ። እዚህ ጋር የመጀመሪያው ዘ ፕሬዘንት ሲምፕል ላይ ብለናስብ ዴይ ሜክ ካፊ መጀመሪያ ብዙ ነው የያዘው። ለምን ይሄ አክቲቭ ቮይስ ነው። ዴይ ሜክ ካፊ። አሁን ወደ ወደ ፓዚቭ ፓዚቭ ስንለውጥ ምን ይሆናል? ካፊ ኢዝ ሜድ እንላለን ማለት ነው። ዴይ ሜክ ካፊ የሚለውን ወዴት ይመጣ ወደ እናደርጓለን ወደ ዴይ ካፊ ኢዝ ሜድ እንላለን ማለት ነው። አስተዋላችሁ? ግን ኢዝ መጣች አልተለወጠችም። ለምን ቱ ቢ ቨርቦች አንዷን ምግባት አለበት ብለናል አይደለ? ከዛን ሜድ ምንድናት? ሶስተኛ ግስናት። ሜክ ሜድ ሜድ፣ ሶስተኛ ነው ስለዚህ ካፊ ኢዝ ሜድ ወደ ፓስት እንውሰደው ፓስት ማለት ያው ሀላፊ አረፍተ ነገር ማለት ነው ዴይ ክሊንድ ደ ሩም እነሱ ክፍሉን አጸዱታል ስለዚህ ሀላፊ ድርጊት ነው ክፍሉን አጸዱት ማለት አጽዱቷል ጨርሰዋል ማለት አሁን እስኪ ወደ ፓስቭ እናደርገው ስለዚህ ፎክሳችን የሚሆነው ምንድን ነው ክፍሉን ነው ስለዚህ እናደርጋለን ሩም ወዝ ክሊንድ

they will deliver the package. እነሱ ፓኬጁን ያደርሱታል። ስለዚህ እንደዚህ ሲሆን ፓሲቭ ስናደረገው እንዴት ይሆናል? ስለዚህ ፓኬጅ ነው ፎከሳችን ማለት ነው the package will be delivered እንላለን ማለት ነው። አያችሁ አሁን ግን ሆነች will እዛ ጋር ስላለች ያው ፊውቸር የሚገልጽ ቃል ስለሆነ የግድ ዊል የሚለውን ቃል የፊውቸር ቴንሱ በጣም ወሳኙ ቃል ነው። ሞደል verb ነው። so the package እንልና will ከዛ በኋላ እዚጋ እንዲቀጥልና ከዛ ወደ ምንድን ነው ያል ነው ቱ ቢ ቨርብ እናስቀምጣለን። ዊል ቢ ቱ ቢ ቨርብ አንድ ያስፈልገናል ብላል አይደለ? ስለዚህ ዘ ፓኬጅ ዊል ቢ ከዛን ዲሊቨርድ ዲሊቨርድ ማለት ሶስተኛ ውግስ ነው አይደለ? ዘ ፓኬጅ ዊል ቢ ዲሊቨርድ እንላለ። ግድ የለም በፕረዘንት ኮንቲኒዩስ ደግሞ እንመለከተው። ፕረዘንት ኮንቲኒዩስ ማለት አሁናዊ ድርጊት አሁን መታረጉ ድርጊት ሲሆን ፕረዘንት ኮንቲኒዩስ እንጠቀማለ ብለናል አይደለ? ስለዚህ ዘ አር ፔንቲንግ ዘ ዋል አንድ ግድግዳ አለ ግድግዳ ቀለም እየቀቡት ነው ብለን ያወራን ነው። ዘ አር ፔንቲንግ ዘ ዋል ግድግዳውን እየቀቡት ነው እያለ ነው። እሺ ግድግዳውን ፎከስ የምናደርገው ፓሲቭ ቮይስ ላይ። ስለዚህ ዘ ዋል ኢዝ እናስቀምጣለን ከዛን ቢይንግ ሶስተኛ ግስ የምን የቱ ቢ ቨርብ ማለት ነው። እሺ ስለዚህ ምን ሆነ ማለት ነው? ዘ ዋል ኢዝ ቢይንግ ፔይንትድ እንላለን ማለት ነው። አያችሁ በጣም ሲምፕል ነው። ሌላውና መጨረሻው ፕሬዘንት ፐርፌክት ላይ ስታመጡት ፕሬዘንት ፐርፌክት ላይ ተመሳሳይ አይነት ነገር ወደ ፓሲቭ መለወጥ ብንፈልግ ምን እናደርጋለን? ለምሳሌ they have finished the project they have finished the project። ስለዚህ አሁን ፎከሳችን ምንድን ነው? ፕሮጀክት ነው የሚሆነው። ስለዚህ the project has been finished እንላለን ማለት ነው። the project has been finished እንላለን። ቢን ምንድን ናት? የ to be verb አንድ አካል ናት፣ አይደለም ቀድም ከነገርኳችሁ I am, are, is, was, were, been ብያችኋለሁ። ስለዚህ ብን ንጠቀማለን እዚጋ ማለት ነው። አያችሁ ግልጽ ነው። እሺ ሶስተኛው ክፍል ጨርሰናል። አራተኛው ክፍል ጋር ደርሰናል። አራተኛው ክፍል ምንድን ነው መሰላችሁ? አስፈላጊ ሆኖ ከተገኘ እና ፓሲቭ ቮይስን መጠቀም ከፈለግን መጨረሻ ላይ ምን እንጨምራለን? ከአረፍተ ነገሩን እንደጨረስን ከዛን ባይ እንልና ያደረገውን አካል ማለትም፣ እንደ ምሳሌ እንገራችሁ፣ The letter was written by Sarah። አያችሁ ባይ ሴራ የሚለውን ጨምረን ነው The letter was written ካላችሁ

ባይ ማይ ማም። ስለዚህ ኬኩ በእናቴ በኩል ነው የተሰራው። ስለዚህ እናቴ ነው ኬኩን የሰራቸው እያልኩ ማለት ነው። እናቴ ናት ኬኩን የሰራቸው። ደኬክ ወዝ ሜድ ባይ ማይ ማም። ኦኬ ሰው እስካሁን ድረስ ባያችሁት መሰረት ፓሲቭ ቮይስ ይህን መልክ ይዘዋል ማለት ነው። እንዴት መጠቀም እንዳለባችሁ፣ ለምን መጠቀም እንዳለባችሁ፣ ምንነቱ ምን እንደሆነ፣ በተለያዩ ደግሞ የቴንስስ ላይ ስናስገባው በምን አይነት መልኩ ሊለዋወጥ ይችላል የሚለው አይታችኋል። እርግጠኛ ሁን የምነግራችሁ ከዚህ በኋላ ስለ ፓሲቭ ቮይስ የምትቸግሩ አይመስለኝም። ጥያቄም ካላችሁ በኮሜንት ላይ ጻፉልኝ። እንደተለመደው የዛሬ ቪዲዮ ይህን ይመስል ነበረ። በሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እስክመጣ ድረስ በቸርንቆይ ሰላማችሁ ይብዛልኝ።